ደግሞ የቀለበቱ ፕሮግራም መቼውን የሚለው ነገር ገና እየተነጋገረ ነው። ከእናንተ ጋር አውርተን የሚመቻችውን ቀን ተነጋግረና ምን ነው የሚመቻችሁን ቀን እናንተ ነግራችሁን የትኛው ቀን ነው የሚሆነው። አሁን ለምሳሌ በሰላሳ ምን ቀን ነው የሚውለው፣ ቀኑ ራሱ ማለት ነው። እና ያንንም ነገር ተነጋግረን ነው የሚሆነው። ለምን እኛ ስንመጣ ማለት ነው፣ የእኛ ኦዲየንሶቻችን አላችሁ ምናምን ብለን ነው እኛን የሚጠብቀን ኦዲየንስ አለ፣ የሚወደን የሚያከብረን ብለን ነው። ምን መቅረብ አለ። ስለዚህ ይህንን ደግሞ ስናደርግ እኛ በዛ ሰቀደ ይሄ ቀን ነው በቃ ምናምን ልንል አንችል። ከእናንተ ጋር አውርተን የሚመቻችን ቀን አሪፍ ፕሮግራም ነው እንግዲህ እናሳልፋለን። ብለን ያስብነው እንግዲህ በሰፊ ነው ነገሮች ምን ያስብኩት፣ ከተሳካልን እግዚአብሔር ካለ እንግዲህ አንድ እየበዳን ያለ የሚረዳኛል ያስባለሁ። ምሚሆ ሰላሳ በፈረንስ ባይመጣሉ ከዚያ በኋላ ይማከሩበታል። እሑድ ነው የሚመቻቸው ሁሎችም ልጆቹ ማለት ነው። ረመዳን መቼ ነው የምወጣው ምን ቀን ነው? በሰላሳ አንድ ነው የሚሆነው። ረመዳን በሰላሳ አንድ በዚህ ሀገር ማለት ነው። እንደዚህ ቢሆንስ ከቲጂ ከኖሩታ ከን ሃይማን ሀኒቾ ጋር ጊዜ ጋር ያውሩና እኮ ነው መቼ መቼ እንደሚመቻቸው ያድርጉ። እነሱ ከስራ እሁድ ስለ እረፍት ስላላቸው እነ እሁድ ከዛ አብርሽ በውስጡ ይነግረዋል ማለት ነው እነሱ ተነጋግረው በውስጡ ይነግርሃል። እንደዛ ይሻላል። ምንም ችግር ሶ ውርትዬ ሰላም በልልን፣ ሳምልን፣ እንወዳቸዋለን እናከብራቸዋለን። ደስታችሁ ሙሉ ያድርግላችሁ። ተጋብታችሁ ብቻ ሳይሆን ወልዳችሁ ለመሳም ያብቃችሁ። ፈጣሪ አይለያያችሁ፣ ፍቅራችሁና ትዳራችሁ ይባርክላችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ለዘላለም ኑሩልን እሺ ውርቴ ሰም አድርግልኝ ያለ እናንተ ደግሞ ደም ስራቸው አይሰራ አሉ እና እነሱም ደግሞ ከማላቸው ያውጣል። አሜን ብሏል። እሺ ይሄንን ነገርት ነው ከምሬኞ አብርሽዬ ማለት ነው ሁለቱ እናንተ ሁለቶች ቡና ብቻ ቡና ራሱ እያፈላችሁ ቤትን ብጠርጉ ስብመጡ ሁለታችሁ ይሻላል። እግዚአብሔርን እንደው ሌላ ሰው መሀላችሁ አታስገቡ። እንደው በፈጠራችሁ ልክ እንደ ዩቱዩብ ቡታጅራ ላይ እንደምሰሩ ስሩልን። እንደው አሁን የመጡት ሰዎች ምንም አጣቡንም፣ ህይወታችሁ ነው እየበጠበጡ ያለ። እናንተን ብቻ ሳይሆን እኛም እያስለቀሱ ነው። እዚህ በቃ ራሳችሁ ብቻ ነው እናንተ ሁለቶች። ራሱ እኮ ብዙ ሰው ነው የሚጠብቃችሁ። እኛ የምንፈልገው እናንተን ብቻ ነው።

ሚራሱን ላስገባና፣ አንዴ አለም ይሄ፣ በመጀመሪያ ደረጃ እንኳን ደስ አላችሁ፣ እንኳን ለዚህም ቀን አበቃችሁ። በጣም ደስ ብሎናል። ሁሌም ደስ ይበላችሁ። ክፏችሁን አያሰማን ደስታችሁን እንጂ የእናንተን ሀዘን የእናንተን ክፉ በጣሪ አያሰማን። ሁሌም ደስ ይበላችሁ፣ እኛንም ደስ ብሎናል። ለዚህ ቀን ለመድረስ ብዙ ዋጋ ተከፍሎለታል። ዋጋው ደግሞ ፍሬውን ስላገኘ እኔ በበኩሌ በጣም ደስ ብሎኛል እና ወልዳችሁ ከብዳችሁ ነገ ላይ የምትስሙ ያድርጋችሁ። በሰላም ደግሞ ለዛ ለሰርጋችሁ ቀን አድርሶን ደስታቸውን አብረን የምንካፈል ያድርገን። በአንድ መጣ እንኳ በዙ በሚዲያ አብረን እንካፈላችኋለን እኛንም ፈጣሪ ትዕግስቱን ይስጣችሁ በሉ ሁላችሁም ለእኔ በተለይ ትዕግስቱን ይስጥሽ በሉኝ እዛ ለታ ስልኪን ካልዘጋው አላቅ ይሁን እና የኔ ውድ ወንድም ጀግና ነህ ሁሌም በርታልኝ የኔ መሪ የሚዲያ መሪ ነህ ባይዘው አንተን የሚያክል የለም መሪ ነህ ግን አንዳንድ ጊዜ ታናደነራ አስተካክል እሷን ነገር ብታስተካክልም ደስ ይለናል እና በርቱን ይወጥቻለሁ

ኒውት አድርጉ ከቻላችሁ እኔ ብትረብሽም ብታቃጠለኝም ጨጓራዬን ብትልጥም ምንም ማድረግ አልችልም። እያቃጠልከኝም ቢሆን በአንተ አልደራደርም በሩታዬ እንደዛ። ለዚህ ስለደረስክ ግን፣ ስላኮራህን፣ ሁሌም ስለምንኮራብት ደስ ብሎናል። እግዚአብሔር ደግሞ ደስታ ኑሮ ያርግልን። እንዳትነካ እንዳትነካኝ። በእውነት ምን በቃ እዚህ ስለደረስክ ትልቅ ቦታ ስለደረስክ እያየንክ አደግክ። የኛ አሸብር አዲሱ ስም አሸብር ነው። በዚህ አጋጣሚ እያሸበርክ እንግዲህ ወደዳችሁም ጠላችሁም ትክቶ ኮኖሚቱንም አብርሽ ነው የሚመራችሁ። የመረረሽ ትውጫለሽ። ታች ያለሽ ሁሉ የኔ ወንድም በርታልኝ፣ ትልቅ ቦታ ድረስ ሰርግክ ላይ ብገኝ ደስ ይለኛል፣ ግን አለመገኘት ይከፋኛል። ግን ማነው እሺ ታዲያ የሚገኘው ነው። አብርሽዬ በጣም ደስ ብሎኛል ለዚህ ቀን ስለደረሳችሁ ብዙ ውጣ ውረድን አሳልፋችሁ ለዚህ ቀን መድረስ በጣም